ራሽን መስታወት ውስጥ ስትመለከቺ ፈጣን ጭንቀት የሚፈጥርብሽ የሰውነትሽ ክፍል አለና ክብደትሽ አይደለም፣ ጡትሽ ነው። ሁላችንም ስለ ጡታችን ጤና እንጨነቃለንና አብዛኞቻችን በትክክል ምን መፈለግ እንዳለብን አናውቅ። ዛሬ ግራ መጋባቱን እናስቆመዋለን። ሽብርን እና መገመትን እርሺው። ሰውነትሽ ምልክቶችን ይሰጥሻልና በሚቀጥሉት ጥቂት ደቂቃዎች ውስጥ በፍፁም ችላ ማለት የሌለብሽን ዶክተር ምርመራን የሚጠይቁ ሰባት ምልክቶችን እንመለከታለን። እነዚህም ምልክቶች በሆርሞን ምክንያት ወይም የወር አበባ ውደቴ አካል ነው ብለው በማሰብ እርዳታ ማግኘት ያዘገዩ በጣም ብዙ ታካሚዎችን አይቻሉም። የአንድ መዘግየት ሁሉም ነገር ሊለውጥ ይችላል። ዛሬ እንዴት ማዳመጥ እንዳለብሽ ትማሪያለሽ። የመጀመሪያው እና ምናልባትም በብዙ ሴቶች ዘንድ በደንብ የሚታወቀው ምልክት አዲስ እብጠት ነው። ይህ ትልቅ፣ ግልጽ ሆኖ የሚታይ እብጠት ስለ ማግኘት ብቻ አይደለም። ይልቁንስ በአካባቢው ካለው የጡት ቲሹ የተለየ ስሜት የሚሰጥ ማንኛውም መወፈር፣ መጠጠር ወይም እብጠት ሊሆን ይችላል። ልክ እንደ ቀዘቀዘ አተር ወይም ጠንካራ የምነበረ ድንጋይ አይነት ሊሆን ይችላል። ይህ እብጠት ሊያምንም ወይም ላያምንም ይችላል። ከዚህ በፊት ያልነበረ ነገር ወይም የተለወጠ ነገር አስታውሺ። አብዛኛዎቹ እብጠቶች ምንም ጉዳት የሌላቸው ሊሆኑ ይችላሉ ወይም ቤናይ ናቸው። ነገር ይህንን ዶክተር ብቻ ነው እርግጠኛ ሆኖ ሊነግርሽ የሚችለው። በጤናሽ ላይ የግምት ጨዋታ አትጫዎች። ቀጥሎ በጡትሽ የቆዳ ገጽታ ወይም ሸካራነት ላይ ያሉ ለውጦች። ይህ በተለያዩ መንገዶች ሊገለጽ ይችላል። የማያቋርጥ የቀላ ቦታ፣ ቅርፊት ያለው የሚላት፣ ወይም ሽፍታ የሚመስል ነገር ግን የማይጠፋ የቆዳ ገጽታ ለውጥ ወይም መውፈር፣ ወይም ደግሞ የጡትሽ ቆዳውን እንደብርቱካን ልጣጭ መጨማደድ ይጀምራል። ይህ ምልክት ፒዩ ዲ ኦሬንጅ ይባላል። ስለዚህ ማንኛውም ያልተገለጸ ምስላዊ ለውጥ ትኩረት ያስፈልገዋል። ምልክት ቁጥር ሦስት የጡት ጫፍ ኒፕል ፈሳሽ ነው። በተለይም ድንገተኛ የሆነ ንሱ፣ ደም የቀላቀል ወይም ከአንድ ጡት ብቻ የሚመጣ ፈሳሽ በተለይ ጡት የምታጠብ ካልሆንሽ። አንዳንድ ፈሳሾች በተለይም በመጭመቅ የሚፈስ የተለመዱ ሊሆኑ ቢችሉም፣ ነገር ግን ሳይጨመቅ የሚፈስ ንሱ፣ ደም ያለበት ወይም ከአንድ ጎን ብቻ የሚፈስ ማንኛውም ፈሳሽ አፋጣኝ የሕክምና ክትትል ያስፈልገዋል። በቀላሉ ምንም ጉዳት የለውም ብለሽ አትገምች። ምልክት አራት የጡት ጫፍ በድንገት ወደ ውስጥ የሚገባ ወይም የሚሳብ ከሆነ ኢንቨርትድ ኒፕል። የጡትሽ ጫፍ ሁል ጊዜም ወደ ውስጥ የገባ ከሆነ ያ ችግር የለውም፣ ተፈጥሮ ነው። ነገር ግን የጡት ጫፍ በድንገት ወደ ውስጥ መጎተት መግባት ከጀመረ ወይም ቦታውን እና ቅርሱን ከቀየረ ያ የማስጠንቀቂያ ምልክት ነው። በጡትሽ ቲሹ ውስጥ እየተካሄደ ያለ ጥልቅ ለውጦችን ያመለክታል። ይህ ስውር ግን በጣም አስፈላጊ ምልክት ነው። ወደ ምልክት አምስት ስንሄድ፣ ያልተገለጸ የጡት ሙሉ በሙሉ ወይም ጉልህ ክፍል ማበጥ፣ መሞቅ፣ መቅላት ወይም መጥቆር፣ ይህ የኢንፍላማቶሪ የጡት ካንሰር ምልክት ሊሆን ይችላል። ይህም ብዙውን ጊዜ በተለመደው መጀመሪያ ላይ ባየነው እብጠት አይገለጽም። ጡትሽ እንደተበከለ ሊመስልሽ ይችላል እና ከባድ የሚያምም ወይም የሞቀ ስሜት ሊሰማሽ ይችላል። እና ይህ እብጠት በተለመደው የሕክምና ዘዴዎች እንደ አንቲባዮቲኮች ባሉ መድኃኒቶች አይሻሽም። ይህ በፍጥነት የጡትሽ መጠን መለወጥ ወይም እነዚህ የኢንፍላሜሽን ምልክቶች አፋጣኝ ትኩረት ያስፈልጋቸዋል ምልክት ስድስት በጡትሽ አንድ የተወሰነ ቦታ ላይ የማያቋርጥ በቀላሉ የማይጠፋ ህመም ወይም የመነካካት ስሜት የጡት ህመም በጣም የተለመደ ነው እና ብዙውን ጊዜ ከሆርሞኖች ከወር አበባ ውደቶ ወይም ጥብቅ ብሎ ከታሰረ ብራ ጋር የተያያዘ ነው ተብሎ ችላ ይባላል ነገር ግን የወር አበባው ካለቀ በኋላም የሚቆይ በአንድ በተወሰነ ቋሚ ቦታ ላይ ህመም ካለብሽ ወይም ያልተገለጸ የማይሻሻል አዲስ የህመም ስሜት ካለ ምርመራ ያስፈልገዋል። የመጨረሻው እና ሰባተኛው ምልክት ብዙውን ጊዜ ችላ ይባላል፣ ምክንያቱም በትክክል ምልክቱ የሚታየው በጡት ላይ አይደለም። በብብትሽ ውስጥ ወይም በአንገት አጥንት የቁንጅና ምልክት ነው የሚባለው አጥንት አቅራቢያ የማይጠፋ ብጠት። የጡት ቲሹ እነዚህ አካባቢ ወዳሉ ሊምፍ ኖዶች ይፈሳል። የካንሰር ህዋሳት ተጉዘው ከሆነ እዚህ አካባቢ ያሉ ሊምፍኖዶች ሊያብጡ፣ ሊጠነክሩ እና ሊያምሙ ይችላሉ። በብብቶ ውስጥ ወይም ከአንገት አጥንቶ በላይ ከአንድ ወይም ከሁለት ሳምንት በኋላ የማይጠፋ እብጠት ካስተዋሉ፣ ይህ ከሰውነትሽ የፍሳሽ ማስወገጃ ስርዓት የመጣ ወሳኝ ምልክት ሲሆን ፈጣን ትኩረት ያስፈልገዋል። እንግዲህ እነዚህ ናቸው ሰባቱ ችላ ማለት የሌለብሽ ምልክቶች። አሁን ምን ታደርጊያለሽ? ቀላል ነው። ሰውነትሽን እወቂ። መደበኛ የራስ ምርመራዎችን አድርጊ። በወር አንድ ጊዜ በራስን ጡትሽን በመመርምሪ ሰባቱን ምልክቶች አስተወይ ወት ጊዜን ምረጪ። ለምሳሌ የወር አበባሽ ከጀመረ ከጥቂት ቀናት በኋላ ጡቶች በጣም ዝቅተኛ የመቆጣትና የህመም ስሜት ስለሚኖራቸው በዚህ ሰዓት ራስሽን በራስሽ ለመመርመር ጥሩ ሰዓት ነው። ከነዚህ ለውጦች ውስጥ አንዱን ካስተዋሽ እባክሽን አትሸበሪ እና ከሁሉም በላይ አትዘጊ። ከዶክተርሽ ጋር ቀጠሮ ያዢ እና በትክክል ያስተዋልሽውን አብራሪ። ደኅንነቶን መጠበቅና የአእምሮ ሰላም ማግኘት ሁል ጊዜ የተሻለ ነው። ጤናሽ በጣም ውድ ሀብትሽ ነው። ይህንን ቪዲዮ በህይወትሽ ውስጥ ላሉ ሴቶች አካፊ፤ እናቶች፣ ሴቶች፣ ጓደኞችሽ፣ ሴት ልጆች የጡት ጤና በግልጽ የሚነገርለት እና ቅድሚያ የሚሰጠው ማህበረሰብ እንፍጠር።